ደግመር ወደኋላ ወደ ኋላ እየተመለስሽ ያገኘሽውን እድል ባታዋክሚ ጥሩ ይመስለኛል። ምን እያልከኝ ነው? አየሽ ወይዘሮ ሜላት የህክምናውን ውጤት ያወቀች ቀን ህክምናውን ልታቋርጥ ትችላለች። ያኔ ደግሞ የአባትሽ ህይወት አደጋ ላይ ይወልቃል። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው? እኔ እንደዛ ላ፣ ግን ደግሞ የህክምና ውጤት እንደዛ ከሆነ ህይወትሽ የበለጠ ነው የሚያስቀቃል። ዶክተር፣ የተቀመጥክበት ቦታ ግን ገብቶ ነው የተቀመጥክ ሚቅርታሱ ደግሞ ምን ማለት ነው? ሰውም ነው ህይወቱን የሚሰጥበት ቦታ ላይ ተቀምጠ። እንዴት ነው የሰው ልጅ በቀላል ስራ ለማሳመን የምትሞክረው አልገባኝም። ጎሉት ብትፈልጊው ነው በዚህ ሰዓት የምትመጪው? እትዬ አባዬ ጋር ስለነበርኩኝ እኮ ነው ትንሽ የዘገየሁት። እኔ ስለአንቺ አባት ያገባኛል። እንደሱ አይበሉት ይ ስንት ነገር እያደረጉልኝ ላፉት እንደዛ አይበሉ። እኔ ሰውነሽ ብዬ ሳስብልሽ አንቺ ቆይ፣ እንዴት ነው ስለእኔ ማሰብ ያቃተሽ? እኔ እኮ ሳላስብ ቀርቼ አይደለም። ስላሰብሽልን ነዋ ቤተሰቦቼን በረሀብ የገደልሻቸው። እትዬ ቆይ ይረጋጉና ላስረዳዎት።

ወይዘሮ ሜላትን እና ሀናን ያጣለው የዲኤንኤ ውጤት መጣ። ወይዘሮ ባዩሽ ውጤቱ ሲነገር እኔ አኖርም ስትል ለሀሴት ነገረቻት። የወይዘሮ ሜላት እናትም ከባዩሽ ጋር ተገናኝተው አንቺ ገናነሽም አላረጅሽም ስትል ወይዘሮ አስቴርን እስት ነግራት፣ ልጅሽ እኮ ረስታኛለች ጓደኝነቱን እየተዎች ነው እስትልም ለወይዘሮ አስቴር ተናገረች። የእናንተ ጓደኝነት ከላይ ከላይ ነው ስትል ወደ መጣሽበት ጉዳይ ለምን አትገቢም ብለው የወይዘሮ ሜላት እናት ለወይዘሮ ባዩሽ ነገሯት። ቤት ድረስ ገብታ ምንአባታቸው ሊያመጡ ነው እምንደረስሽም መሰተ ለሀሴት ወይዘሮ ባዩሽ ነገረቻት። ለምን መጣሽ? አሁን ሁለታችንንም አንድ ጋር ሲያሆን ጉድ ይፈላል ስትል አስጠንቅቃ ሀሴት ለወይዘሮ ባዮሽ ነገረቻት። ዶክተሩን ሀና አፋጠጠችው። እውነቱን ንገረኝ፣ ያንን ሀሳብ ሊቀይረው የቻለው ሰው ማነው? ስትል ለዶክተሩ ስትነግረው እሱ ለምንድ ነው የምነግርሽ? የግድ አንቺ ማወቅ የለብሽም። አንቺ የወይዘሮ ሜላትን ነገር ስለማታውቂ ነው። እንኳን አንቺ አንዷ ተራዋ ነገርም ሲል ለሀና አስጠንቅቋታል። ልጄ ምን ሆና ነው የጨከነችው? በእኔ አያስችላትም ነበር። አሲር እባክህ ሀንዬ ምን ሆናለች? ሲሉ ለአሲር ኖላዊ ተናገሩ። ሰላም ጤና ይስጥልኝ ውድ የተከበራቸው የዜቶች ና ተከታይ የሆናቸው ቤተሰብ በሙሉ በያላችሁበት ሰላማቸው ብዘት ትረፍረፍ ይበል። ኖላዊ ድራማ ክፍል አርባ ዘጠኝ ተለቀቀ። ወይዘሮ ባዮሽ ውጤቱ ጋር ሲነገር እኔ አልገኘም ምስትል ለሀሴት ነገረቻት። ሀሴት ና እኔ የወይዘሮ ሜላት ልጅ ያለመሆኔ ሲታወቅ እንዴት ብቻዬን ጥለሽኝ እኔ ትሄጃለሽ ጉድ ለሆነው ምስትል አስጠንቅቃ ነግራታለች። ለሀንየም የነገረቻት አባትሽ ሕክምናውን እስከሚጨርስ ድረስ ለምን አመልሽን አሰርፈሽ ስራሽን አትሰሪም? ሕክምናቸውን ሲጨርሱ ሹልክ ብለሽ መውጣት ትችያለሽ ስትልም ለሀና ነገረቻት። ሀና እኔ ሹልክ ብዬ አልወጣም፣ ጥፋትም ካለብኝ ተቀጥቼ ነው የምወጣው። ምስትል ለወይዘሮ ባዩሽ አስጠንቅቃ ነገረቻት። ዶክተሩ እኖላዊ ጋር ሄዶ ሀንየን እፈልጋታለሁ ህትንጣ ወደ እኔ ብሎ ህክምናቸውም የመጨረሻ ህክምናቸውም ሁለት ቀን እንደሚፈጭ ለኖላዊ ነግሯቸዋል። አንድ የመ እንደመጣች አባቷን ዶክተሩ እፈልግሻለሁ ብሏት ወደሱ ጋር ሄዳ እሱን የጠየቀችውም ጥያቄ አላት። ከዚያ በፊት ግን እውነቱን እንድትነግረኝ እፈልጋለሁ ስትል በቁጣ መልክ ለዶክተሩ ነግረዋል። ዶክተሩ እንግዲህ አመነጫጨቋት እውነቱን ህሌ ነግራት አልቻለም። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው ወይም ስትል ኮስተር ብላ ነግረዋለ። እኔ እንደሱ አላልኩም አንቺ እውነቱን ለምን አስፈለገሽ ለምን እነግርሻለሁ ብሏት ያንን አደባብሶት አልፎታል። እሷ ደግሞ ከቢሮ ውጭልኝ ብሎ አስጠንቅቋታል እውነቱን ልትነግረኝ እፈልጋለሁም እያለች ብትጨቀጭቀውም ሊነግራት አልቻለም አንድዬ ስለአባቷ ስለ አባቷ እየጸለየ ነበረ አሲር እሷን ለመደወል እና እሷን ጋር ደውሎ አባቷ በጣም ስላስቸገሩ ምን ሆናብኝ ነው ብለው እሷ ጋር ደውሎ እሷን አውርቷት ነበር በጣም ተጨንቅ ያለው እትዬ ህክምናውን ሊያቋርጡት ይሆን ወልም በዚህ ሰግቻለሁ ስትል ለአሲር ነግረዋለች እኔ ተስፋዎቼ እናንተ ናችሁ አይዞች ምንም ነገር አይፈጠርም ተስፋ ቆርጬ አላውቅም ደግሞ ለምንድነው ተስፋ የምትቆርጩ እኔን እዚህ ደረጃ አድርሳችሁኝ የለም ወይ እያለ ሀናን እያመሰገናት ነበር ወይዘሮ ሜላትም ሀናን ለምንድን ነው በስሬ ላይ የምትቀልጁ ካልፈለግሽው ውልቅ አቲሙ እያለች ስትገላመጣት ነበር። እትዬ ለአስረዳሽ ተረጅኝ አባቴ ጋር ሆኜ ነው እያለችም ብትነግራትም ልትረዳት አልቻለችም። ወይዘሮ ባዩሽም ወደዛ ወደነሱ ጋር ገብታ ምንድን ነው የሚያጨቃጭቃችሁ ሜሉ ስትላትም ይች ልጅ እኮ ልታሳብደኝ ነው፣ ስራዋን ልትሰራ አልቻለችም እያለች እየነገረቻት ነበር። እውነቱን ስትነግራት ወይዘሮ ባዩሽ ደግሞ ለምንድን ነው የማትረ አባቷ ታሞባት ከሆነ እሳቸውን ጥላ ወደ ስራ ቦታ መመለሷ ይሄ ለአንቺ አክብሮት መኖሯ ያስታውቃል። ለምንድን ነው የማትረጃት መሰተል ለወይዘሮ ሜላት ነግራት አለ ወይዘሮ ሜላት ደግሞ አንቺም እንደዚህ አልሽኝ ወይ ባዩሽ? እያለች ለእሷ እየነገረቻት ነበር። ሀንጌም ወደ ኪችን ሄዳ ምግባን እየሰራች ያቺ ተንኮለኛ ልጅ መታ ሁሉንም ነገር ሰምቻለሁ። እናቴን በዚህ ልክ ለምንድን ነው የምታናድጃትን መሰተል ነግራታ ላይ ሴት ለሀና ሀና፣ እኔ ምን ብዬ ነው ያናድድኳቸውም? እባክሽ እኔ ለራሴ ብዙ የማስብበት ነገር አለ፣ የአንችን ሀሳብ የምሰማበትም ነገር የለም ከዚህ ውጭልኝ እብላት ለሷ ነግራት አለ እውነቱን ያልሰማሁ እንዳይመስለሽ ሰምቻለሁ፣ እናቴን ሁለተኛ ብታናድጃት ብላ ዝታባት ትሄዳለች። እሷም ወጣ ስትል ወይዘሮ ባዩሽም ወደ ሀና ጋር ወደ እኪችን ሄዳ እሷን እያለቻትም ለምን ዝህ መጣሽ ብላ ሀና ባዩሽን ትነግራታለ ለምንድነው? ብላሷ ስትመልስላት አባትሽ እስከሚታከሙ እና እስከሚዶኑልሽ ድረስ ለምን ፀበሽን አሳምረሽ ጠንቀቀ ስራሽን አትሰሪም? ከዳኑልሽ በኋላ ውልቅ ብለሽ ለምን አትወጭም? ብላ ስትላትም ጥፋትም ካለብኝ ተቀጥቼ ነው የምወጣው፣ ዝም ብዬ ውልቅ ብዬ መውጣት የለብኝም ብላ ትነግራታለ። ስለ ወይዘሮ ሜላትም መጥፎነትም ስትነግራት እሳቸው እንደምትያቸው አይነት ሰው አይደሉም። ጥፋት ካለብኝ ስቅላትም ከሆነ ተከጥቼ ነው የምወጣው። እኔ እንዲህ አይነት ሰው አይደለሁም፣ እንደምትያት የማይደለች ምትዬ ብላ ለወይዘሮ ባዩሽ ትነግራታለች። እኔ የሚጠቅምሽን ነው የነገርኩሽ ብላት ለሃና ትነግራታለች። ሀንዬ የወይዘሮ ባዩሽን ሀሳብ አልደገፈችውም። ወይዘሮ አስቴር፣ ወይዘሮ ሜላትናት እርግብና ሰላም አብረው እንደተኙ ወደ ክላስ ገብተው ተነሱ እንዴት ሴት ሊሆናችሁ እንደዚህ ትተኛላችሁ? እስከዚህ ሰዓትም እያሉ ነግሯቸው ነበር። ሰላም ደንግጣ ተነሳ። ምንድነው? ምን ሆነሽ ነው አያቴ እያለቻት ነበር። ወይዘሮ አስቴርን ማለት ነው። አያቷን፣ ተነሽ በያትያችን ተነሽ በያት ያችን እያሉ እርግብ እንድትነሳላቸው ቢሞክሩ ያችኛዋ ልትነሳ አልቻለችም። ሰላም ቀስቅሳት ትነሳና ተነሺ አያቴ ተነሽ እያለችሽ ነው እስኪሉ ተነስታለች። እሳቸው እዛ መኝታ ላይ እሷ ተኛችበት ላይ መተኛት ተፈልገው ከወይዘሮ ሜላት ጋር በሀና ጉዳይ ስላልተስማሙ እሷን ማየትና የእሷን ጭቅጭቅ ስለሰለቻቸው ነው የወይዘሮ ሜላት እናት ወደ ሰላም ጋር ሄደው መተኛት የፈለጉት። አንቺ የተነሽ የምትተኝበት ሄጅና ተኝ፣ እኔ እዚህ እተኛለሁ ብለው ያችን ሀሴትን አስነስተው ከሰላም እየጎን ሰላምን እቅፍ አድርገው እየተኛሉ እናቷ ክላስ ትሄድና እኔ ግን ምን አድርጌ ነው እስትልም ለወይዘሮ ሜላትም ሀሴት ስትና እናት እናትሽ ወንም አያቴ በጣም አልወደዱኝም። ምን አጥፍቼ ነው እያለች ነበር። አንቺ ግን ብትወድኝም፣ እህቴ ወንድሜ እንዲሁም አያቴ ሊወዱኝ አልቻሉም እያለች ለእናቷ ስትናገርም፣ ምን ማድረግ እንዳለባት እየመከረቻት ነበረ። ወደ ቤተክርስቲያን እንሄድ እተነሺ አያቴ ብላም እቀስቅሳታለች። ከመቼ ወዲህ ነው ደግሞ ብለው እሳቸው በጣም ተገርመው ነበር። ምክንያቱም ወይዘሮ ሜላት ስለመከረቻት ይህንን ካደረግሽላት እናቴ ትወድሻለች ብላታለች። መንገድ ላይም ውጤቱ ትክክል እንኳን ባይሆን አያቴ እኔ እሄዳለሁ አለቀመጠም መስተል ለአያቷ ስትናገር እጃቸውንም መስተሰም እሳቸው ፈቃደኛ አልነበሩም። በጣም ድንግጥ ብለው ነበር። ይህንን የነገረችው ወይዘሮ ሜላት ናት። በልጅነቷ ሀና የአያቷን እጅ እንደምትሰምም ነው። ይህንን ምክር ስለነገረቻት እሷ ሄዳ ወይዘሮ ሜላት በነገረቻት እጃቸውን ስላለች ቤተክርስቲያን እደርሰን እንንጣም ስላለች ሄደዋል ማለት ነው። ወይዘሮ ባዩሽም ወደ እርግብ ወደ ሀሴት ጋር ገብታ በጣም እስቃለች። ያሳቃት ስራዎቿ እየሄዱላት ስለነበረ ነው። እንዴት ድፍረት፣ አብረን እኔናንቺ መሆናችን ከታወቀ ሌላ ችግር ይፈጠረን፣ ለምን መጣሽ? መስተል ለወይዘሮ ባዩሽ ስት ነግራትም መንያም ቦቀ ቦቁሻል ምን አባታቸው ያመጣሉ? መስተል ለእሷ እንግዲህ በሙሉ ኮንፊደንስ ነግራታለች ማለት ነው። በዛም መልክ አንቺ መጀመሪያ ውጭና ከዛ እኔ እወጣለሁ ብላታለች። ስራዎቹ እንዴት እየሄዱልሽ ነው? ምስትል ነግራታለች። በጣም ግን እርግፈርታለች በመጨረሻም አንቺ ስራሽን ጠንቅቀሽ ሰሪ እና ከዚያ በኋላ ሾልክ ብለሽ ውጭ መስላለቻት። ሀንዬ እኔ ህንን ድርጊት የምፈጽም ሰው አይደለሁም፣ ቅጣትም ካለብኝ ተቀጥቼ ነው የምወጣው፣ ምስትል አስጠንቅቃለ ባዩሽ ነግራት አለኝ። ባዩሽ ግን እዚህ ጋር የወይዘሮ ሜላትን ለመጉዳትም እንደሆነ በመጨረሻም ይታወቅባታል። እውነቱ ሊወጣባትም ስለሆነ ውጤቱ መጥቷል ስተብላ ስትነገር ስታውቅ እርግብ ጋር ሄዳ ያለችው ምንድን ነው? ምርመራው ውጤቱ መጥቷል ብላ ለሀሴት ስትነግራትም ሀሴት ትደነግጣለች። ልጅ አለመሆኔ ሊታወቅ ነው ልዋረድ ነው ብላ ለወይዘሮ ባዩሽ ተነግራታለች። ውጤቱ እዚህ መጣ፣ ነገ ጠዋት ሄዳችሁ ማየት ነው እኔ አልኖርም ስትልም ትነግራታለች። እንዴት እንደዚህ ታደርጊያለሽ? በቃ እኔ ልዋረድ ነው፣ የወይዘሮ ሜላት ልጅ እንዳልሆነ ይታወቃል፣ ጉዴ ሊፈላ ነው እያለች ለባዩሽም ብትነግራት ባዩሽ ግን በጭራሽ በጣም ነው የሳቀችው። በጣም እስቃለች። ለምንድነው ብቻሽ እንደዚህ የምትስ

ስት ነግራት ደስ ብሎኝ ነው የምስቀው ምስትል ለሀሴት ነግራት አለ። ለወይዘሮ ሜላትም ዶክተሩ ደውሎላት ውጤቱ መጥቷል፣ ነገ ጠዋት መታችሁ ማየት ትችላላችሁ ብሎ ሲነግራት እኔ መምጣት አለብኝ ወይ አንተ ፈተህ ወረቀቱን ማየት አትችልም ወይ ስትልም ነግረዋለች። እሱ ደግሞ ያንን እናንተ ባለቤቶቹ ናችሁ ማየት የምትችሉት እንጂ እኔ ማየት አልችልም ብሎ ነግሯታል። በዛ መሰረት ሀንዬ ፍቃድ ጠይቃ ወደ አባቷ ጋር ለመሄድም ፍቃድ ስትጠይቃት አሁንም አይደለም ወይ የመጣሽው? እንዴት ነው ተመልሰሽ? አሁን ደግሞ ወደ አባትሽ ጋር የምትሄጀው ማን ነበር ስምሽ? ውጤቱ መጥቷል። እንግዲህ ልጅ ነኝ እያልሽው ሊለይልሽ ነው። ምስትል አስጠንቅቃ ለሀንጌ ትነግራታለች። ሀንጌ እንግዲህ የምን ውጤትን ምስትላት ልጅ ነኝ ያልሽበት ውጤቱ መቷል። ውድሽ ሊፈላ ነው ብላ ወዘሮ ሜላት ለሀና ትነግራታለች። ሀኒዬም በዛ ምንም የተሰማትም ነገር የለም። እውነቱ የሚታወቅበት ስለሆነ ደስ ብሏት እንግዲህ፣ ከወይዘሮ ሜላት ያንን ሰምታ ላይ የቀራት ውጤቱን ማየት ብቻ ነው። አሲርም አይዞሽ ብሎ እየአበረታት ነው። ኖላዊም የተጨነቀችበት ነገር እና እንደዚህ ጨክና እየጠፋችበት ነገር አሳስቧቸዋል። ወይዘሮ ባዩሽ ለምንድን ነው ውጤቱ ሲኖር ውጤቱ ሲመጣ እኔ አልኖርም እያለችው? እውነት ሌብነቷና ስራዎቿ ሊጋለጡባት ስለሆነ ነው። ያንን ደግሞ በቀጣዩ ክፍል በክፍል 50 የምናየው ይሆናል። ቤተሰብ ለዛሬው የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩበት።